ትንሽ በለጠ እባላለሁ የመጣው እስከ ሳር ሳቦ ነው። እኔ የሆንልኝ መስከረም አንድ የአሁኑ አስራ ሰባት ማለት ነው ሁለሺ አስራ ሰባት ላይ ክፍለ ሀገር ጥየቃ ወደ ቤት ሄርኩኝ። ሁለት ልጆች እናት ነኝ እግዚአብሔር ረድቶኝ በዚህ ልጅነት እና ሄርኩኝና ከዛ ስመለስ የሆን ልቤ ላይ ትንሽ ህመም ተሰማኝ። ትንሽ እየቆየ ይተወኛል እያልኩ የሆነ እየደከመኝ እያመመኝ መጣ። ብዙ ቦታ ተጸልዮልኛል። በስልክም እየደወሉ ይጸልዩልኛል። ከዛ ትንሽ እየቆየ እየባሰ እየባሰ መጣ። መንገድ ላይ ችዬ ብቻዬ መሄድ አልችልም። ድክም ይለኛል። ቸርች ከጠቀመትኩኝ በቃ ጎትሽ እጅ ይለኛል፣ ጭንቅ ይለኛል። አምልኮ ሰዓት እኔ ቸርች እግዚአብሔር መስገን ጌታን ካወኩ ጀምሮ በጣም እግዚአብሔር በቃ ይወደኛል ቁጭ ብዬ ማምለክ አልችልም። ደስ ይለኛል፣ በቃ ከቆምኩ እንደ ቆምኩ ድካም አይሰማኝም። ቸርች ከገባሁ ከዛ በኋላ እንደዚህ ብዬ ነው የምቀመጠው። እጄ እንደዚህ ካነሳው ሚጥለኝ ይመስለኛል፣ ውድቅ ሁላ ይመስለኛል፣ ማንሳት አልችልም። እጄ እዛ በቃ ቃሉ እስከሚያልቅ ሁሉ ነገር እስከሚያልቅ በቃ እንደዚህ ብዬ ቁጭ ይላለሁ። ከተነሳው በቃ ወርቅ አለሁ በምን ማለት ነው። ውጪ መንገድ ላይ ስወጣ እንኳን በቃ እሞታለሁ በምን ስጋት ያለኝ የራሴ ማንኛውም መግለጫ ይዤ እዞራለሁ። መታወቂያ መሆኔ ማንኛውም ነገር ስብስብ ይዤ እዞራለሁ። በወርቅ እንኳን አንድ ሰው ቢያነሳኝ ብደውልለት በምል ማለት ነው። እግዚአብሔር መዝገን። ከዛ እንደዚህ ሲያመኝ በጣም ከአቅሜ በላይ ሆነ። በቃ ህመሙ እየበዛ መጣ። እሳን ልጆች እግዚአብሔር አንዱ አስር ዓመት ነው የመጀመሪያ ልጄ። እግዚአብሔር መስገን። እነሱን ጥዬ ሁሉ ሚሄድ ይመስለኛል። ፊቴ ያያል ዞር ብዬ አለቅሳለሁ። ሚተዋቹ ሁሉ የመሰለ እሸሻለሁ። በቃ እግዚአብሔር ሆይ እነዚህ ማላሳድግ ከሆነ ለምን ሰጠኝ? እስከምል ድረስ ከበደ። ለኔ ማውራት እንደ ማውሮ አይደለም። በጣም ከብዶኛል። በጣም ተጨነኩኝ። ይሄ ነው ብዬ ለሰው መግለጽ ሁላ አልችልም። በቃ ያመኛል። ቤት ከሆንኩኝ መቀመጥ ነው የሚታይን ሶፋ፣ መተኛት። ቀኑ ሙሉ ብተኛ አይሰለቸኝም። ስሪስሪ አይለኝም። ልብስ መልበስ ሁላ አልወድም። በቃ ልብስ ስንሰራ አሁን ቤት ውስጥ ሻሽ ካሰርኩኝ መሄድ ካለብኝ በዛው ወጥቼ ቤድ ብዣማ እንደለበስኩ በዛው ቦጣ ደስ ይለኛል፣ በቃ ምንም የራሴ እንትን ነገር ደስ አይለኝም። እንደዛ በጣም ያመመኝ ጤና ጣቢያ ሄድኩኝ፣ ሐኪም ቤት ሄጅ ምንድን ነው ያሉ፣ ምንም የምታይሽ ነገር የለም በሽታ አይለብሽም አሉ። እንዴት በሽታ የለም ትላላችሁ? ከዛ እሺ በሽታ ከሌለ እንደዚህ የሚደክመኝ ድክም ይለኛል፣ በቃ በጣም ይሰማኛል፣ እዚና እዚ ደምስሬ በጣም እንደዚህ ተወጥሮ ይቆማል እኔ በህይወቴ አይቼ አላቅም ይሄ ለእናንተ እንዴት አይታያችሁም አልኩኝ ይሄ ልብ እዚ ጋር ልብ እምትምታየኝ እንደዚህ ለማንም ይታያል እንዲ ይመታል በቃ እንዲ ይታያል ይሄ ሁሉ ጉድ ምንድ ነው እሽ ለእናንተ የማይታያችሁ ከሆነ ያልኩኝ ማድረግ ያለብሽ አሁን የምልሽን ብቻ አድርግ ያሉ እሽ ምን ላርግ በቆን ሶስት ሊትሪ ውሃ መጥረስ አለብሽ ተባልኩኝ እሽ አልኩኝ ይሄ የሚሆነው ምንድነው ወደ ጭንቅላትሽ የምረጫው ደም ስር አለ። እሱ እንትን ብሏል ተቀንሷል። ስለዚህ እሱን ተጠቅመሽ እንደ ነፍሰ ጡር ደግሞ አልጋ ላይ ስተኝ እረጋ ብለሽ ተነስተሽ ቁጭ ብለሽ የሆነ ቀስ ብለሽ መሞከር አለብሽ ተባልኩ። እሽ በቃ የሚትሆኝ ሁሉ መስለ፣ እሽ አልኩኝና ወደ ቤት መጣው። ያረጉን ሁሉም አረግኩኝ። እየባስ መጣ። በቃ ልሞት ልሞት በቃ። እሺ ማን ይረዳኝ? በቃ ቤት ውስጥ ብነግራቸው የሚያውቁት ነገር የለም። ሐኪም ቤት ሂጂ ይሉኛል። ተነስቼ እነሱ ጋር ትቼ ደግሞ እስትልየው ብዬ ወደ ሌላ ቀይሬ ያድኩኝ እና ሲያዩኝ ሱካራዩኝ ወደኛ ወባ አለ ወባ አለ ብቻ ሶስት አይነት አዩ። ምንም ነገር የለብሽ ምንድን ነው እምትይ አሉ። እኔ እንጃ እኔ ልሞት ደርሻለሁ። ይሄ አይታያችሁም ወይ እሺ ልቤም፣ ወይ ንኩ። ልብሽ ሰላም ነው፣ በማሽን እያየነች ነው። ምንም ነገር የለብሽ በሽታ አሉ። በቃ ይሄ የጠላት ስራ ነው እንጂ በሐኪም ማይታይ ከሆነ እኔ በቃ ልሞት ኾነ። እሺ ሲስተር እኔ ምን ልሁን አልኳት። ከዛ ማድረግ ያለብሽ ሰኞ ነይና፣ የአእምሮ ሕክምና መካሪ አለ እሱ ጋር ትገቢያለሽ። የእንትንሽ በቃ ማረፍም የሆነ እንቅልፍ እንትን ማለትሽ ይታያል፣ እንደዛ አይነት ነገር ነው እንጂ ምንም ነገር የለብሽም። እስከ ሰኞ ታገሽና፣ እኔ የሄድኩበት ቅዳሜ ነው፣ ሰኞ ታገሽ ያሉኝ

እንደዛ ሳኞአልሄድም በቃ አልኳቸው። ቤት ራሱ ባለቤት አልሄድም፣ ሂጂ ምሉሽ እንታያለሽ፣ ሂጂ አይ ቆይ እኔ ባልሄድ ይሻለኝ አልኩና መጸለይ ጀመርኩ። ዝም ብዬ ያለቅሳለ ተኝቼ እንዳቅም አንቅም ኖረኝ ተንበርክ ጋልጸልኝ ምንም ነገር ማለት አልችልም። ጅፋዝ መዝሙር ሲከፈት መዝሙር መወደው ጅፋዝ ጠላው ዝጉልኝ፣ ቀንሱልኝ። ልጁ ሲያሩ እናንተ ወደዛ ግቡልኝ፣ በቃ ጻጥ በሉ በቃ ክብልን ድብዬ ብተኛ ሁሉ ደስ ይለኛል። በቃ የሆነ እስርስር የሚል ነገር በቃ ውስጥሤ ደስታ የሚባል ጠፋ። ሞቴ ነው የሚጠብቀው። አሁንም ኮ በቃ አለቀልኝ። እሺ ሐኪም ካላገኘ ተጸልዮልኝ አይለቅልኝ ከሆነ አለቀል ያልኩኝ ሶስት ቀን በጣም ከባድ እንትን ያሳለፍኩኝና በቃ አሁን አልቆልኝ አላልኩኝ። መጨረሻ ጤና ጣቢያ ሲሄድማ ምን ሆንኩኝ ሁሉ ነገር ይዤ አስር ዓመት ልጅ ያለ አድርሰኝ በቃ። ከወደኩኝ ወደኩም ሞትኩኝ። ስለዚህ ግዴታ ነው ቻለው ሶፎት እንትን ብለህ ጮኸ ቢሆን ታስጠራለህ እንዲያነሱ አልኩኝ። በቃ የመጨረሻ ህጻን ልጅ እንደዚህ እንዴት ተብሎ ይነገራል? ከዛ እማ እንደዚህ አትበይ እግዚአብሔር ጣልቃ ይገባል እኮ አይዞሽ ይለኛል። በጣም የሚገርም ልጅ ነው። እና እሺ አልኩኝ። ትቼ ሄርኩኝ። ምንም እነሱ ያሉት ነገር ያለ ትቼ መጣው። ማክሳኛው እንደዛ ኦሮብ ቸርች ብራም ነበረ ሄርኩኝ። ቸርች እንዴት ልቀመጥ ተንቀጠቀጥኩ። በቃ እንደዚህ እንዲህ ብል በቃ ደስ ይለኛል። ድግፍ ብዬ ቁጭ ነው። እዛ ሲያመልኩ ሲዘምሩ ምንም በቃ ልሰማ ፈቃደኛ አይደለሁ። ወጥቼ እንዳልወጣ በቃ ሼም ይዞኛል። እየጠበኩኝ በቃ ትቼ በቃ መቼ አልቆ ልውጣ እያልኩኝ አለቀ ወጣው። በጣም ሮብ ያመመኝ ዋልኩኝ። ሐሙስም እንደዛው በቃ አለቀ በቃ አሁን ማ የመጨረሻ በቃ አልቋለ። ስለዚህ እነዚህ ልጆቼ ከፊት መሸሽ አለበት አላያቸውን ብዬ ጓዛ ገብቼ ጥቅልል ብዬ መተኛት። ማንም ስደውል ማንም ሲያናግረኝ አልፈልግም በቃ ጸጥም ብዬ

የት ቢሄድ እሳይ የእኔ ቋጠሮ የሚታይ እሻባይ የምልሁን እያልኩኝ ዓርብ ነው። ሁለት ቸርቾች ቤተክርስቲያን የዚህና አንድ ቸርች አለ እዛ ስጸልይ እግዚአብሔር ይመስገን። ይህ ቤተክርስቲያን ከኦርቶዶክስ ጀምሬ አውቀዋለሁ። በጣም ሞዶው ቤተክርስቲያን ነው። ዝግዝግጥ አድርጎኛል። በቃ ከዛ እያልኩኝ ይህ ቤተክርስቲያን ልቤ ላይ መጣ። አሁን በቃ መሄድ አለብን ብዬ መዘጋጀት ጀመርኩት። ተነሳው ድንገት ግን ስለሚፈራ ፍራ ስለአለኝ ሁሉ ነገር ስብስብ አድርጌ ቦርሳዬ ከተትኩና የእግዚአብሔር እድል ሆኖ እግዚአብሔር የሚያሳልፈኝ ከሆነ ደርሳለሁ፣ የጠላት እቅድ ከሆነ ወርቃለሁ። እንግዲህ የእሱ ቀን ከሆነ እግዚአብሔር እንግዲህ ይውሰደኝ፣ ጠላት እቅድ እግዚአብሔር አሳልፎ አይሰጠኝም፣ ብቻ እያልኩ ተነሳውና ታክሲ ውስጥ ገባው። እዚህ ታክሲ ተራኔ ስወርድ ታምር ሆነለኔ። የሚሟት ራሴ እኔማ ማዎች አለሁ፣ ግን እያልኩኝ መጣሁ። እግዚአብሔር እረቶኝ። ቤተ ቸርች ገና ስረግጥ የሆነ ስመት ተሰማኝ። ሰባት ወር ሙሉ ማምለክ አልችልም። እጄ እንደዚህ ማንሳት አልችልም። የሆነ በቃ መዝሙር የራሱ ልዘምር ስፈልግ ካፌ ወስደኛል። በቃ እልል ማለት የሆነ ጩኸት በቃ ውስጥ በጣም ይወዳ ነበር። ያ ሁሉ ነገር ተዘጋ፣ ጠፋ። ከዛ ገባው እና መጨረሻ ታች አዳራሽ ነው የገባው። እግዚአብሔር እረቶኝ። ስገባ በቃ የሆነ ነገር የሆነ ደስ የሚል ነገር ይሰማኛል። ደስ ነገር በቃ እየተሰማኝ ቁጭ አልኩ፣ ጸለይኩ፣ መነሳት ሞከርኩኝ። እየዘመርኩ ነው እጄን ያነሳው ነው፣ ቼክ አረጋለሁ፣ ምንም አልሆንም። አረ ጌታ ወይ ዛሬ የኔ ቀን ነው፣ አትለፈኝ አባ፣ ይሄ ሁሉ ተሸክሜ እኔ ወደ ቤት ያልመለስ፣ በቃ ትክክለኛ ቦታ ነው ዛሬ ቆምኩኝ፣ አትለፈ ኢየሱስ እያልኩኝ፣ አባሄ እየጠየቅኩኝ ጌታ እግዚአብሔር፣ መስገ አምልኮ አለቀ። ከዛ የእግዚአብሔር ሰው ቤትም ይምጣ እኔ አላየሁም፣ አላቅም በቃ ብቻ ዝም ብዬ እያነበው እየጸለኩ መንፈስ ቅዱስ ውስጥ ይሰማኛል፣ የሆነ በቃ ሙላት የሆነ ነገር በቃ ከመጣሁ መስመር ሌላ በቃ የሆነ ነገር እየተሰማኝ ነው። አረ ለማላውራ እያልኩኝ የእግዚአብሔር ሰው መጣ፣ እንዲስነካኝ እኔ አላቅም፣ ቀና ብዬም አላየሁም። በጌታ በኢየሱስ ስም በኢየሱስ ስም በጌታ በኢየሱስ ስም ተፈወሽ! ሂድ በኢየሱስ ስም ውጣ በኢየሱስ ስም ቀጥል። በጌታ በኢየሱስ ደም በኢየሱስ ደም ቀጥል። ነጻ ሆኝ በኢየሱስ ስም ሁላችሁም አድነታችሁን በጌታ በኢየሱስ ስም መውሰድ ትችላላችሁ። ተነሽ ይዞሽ ተነሽ፣ ተነሽ እህቴ፣ ከየት ነው የመጣሽው? ከሳሪ ሳቦ ቴሌቪዥን አይቶች ነው የመጣሽው። በኢየሱስ ስም ፈውስሽ የጸና ይሁን፣ በረከትሽ የጸና ይሁን። ከክርስቶስ የተነሳ ተፈውሽ ለዘላለም። ከዛ በቃ ትን ማለት ጀመረ ከዛ በኋላ አይዞሽ ተነሺ ስለ ሰማሁ ስነሳ፣ እግዚአብሔር ሰው ነው፣ በጣም ደስ ያለኝ። ከዛ ኢየሱስ አለ አሳልፎ ለጠላት ይቅር አይሰጥም። በጣም ነው የፈራው ወገኖች፣ ወይ ሳራ፣ ወይ ኮልታፋ አንደ ቤት ሳወራ ለእናንተ ላይገባችሁ ወይ እንትን ሊመስል ይችላል። ለእኔ ግን በጣም ከባድ ጊዜ ነው እነዚህ የሰጥ ጌታ ክብር ለሱ ይሁንለት። ሃሌሉያ። የእግዚአብሔር ሰው ሳይው በጣም ውስጤ ምን ብዬ እንደማወራ አላቅም። በጣም በቃ እንደ ወላጅ አባቴ እንደሚመስል በቃ ተሰማኝ። ደስ አለኝ። ቁጭ ብዬ ቁጭ አላልኩ፣ አስለቀሰኝ። በቃ በጣም በቃ እኔ ከሞት ተርፌያለሁ አልኩኝ። እግዚአብሔር ታድጎኛል አልኩ። ለልጆቼ አባት በቃ ለእናት እናት እንዲሆን አስተርፎኛል፣ ከጠላት እጅ አስመልጦኛል እያልኩኝ በቃ አለቅሳለሁ፣ በቃ ምን እንደምሆን የራሱ ግራ ገብቶኛል። እየሄድኩኝ ብቻዬ ታክሲ ውስጥ አወራለሁ፣ ዛሬ ተረፍኩኝ ማለት ነው፣ አላገኘኝም ማለት ነው። ክብር ላንተ ይሁን አባዬ እያልኩኝ እያወራሁ ቤት ገባሁ። ሃሌሉያ፣ ቀላል አይደለም። እዚህ የእግዚአብሔር እጅ አለ። በጣም እግዚአብሔር ይሰራል። የእግዚአብሔር እጅ አለ። እውነት ለተቸገሩት ለተጨነቁት አለ የጌታ እጅ። ዋናው የእኛ እምነት ነው። እምነት ከሌለ ምንም ቢያደርጉ ምንም ቢደረግ ምንም ተጠቅመናነ። ግን የራሳችን እምነት ይጠይቃል። እምነት ካለ እግዚአብሔር ይደርሳል። በቃ ከተባለ እናገኛለን። እግዚአብሔር ትልቅ ነው። እኔ በቃ ከሞት አስተርፎኛል። ሟች ነበርኩ። በቃ እስካሁን ድረስ አሁን ሁለት ወር ነው ሶስት ወር ሆኖኛል። ግን እኔ ተሰርቼ ነበር ተረስቼ ነበር። ማንም አያስታውሰኝም። እግዚአብሔር ረድቶኛል። ልጆቼን ለማሳደግ በቅች ያለው እነሱ ጋር ለመሳቅ ከነሱ ጋር ለመጫወት በቃ እናት ነኛው ማለት ጀመርኩ። አሁን ከፊት አይዱ። አሌሉያ፣ ኢየሱስ አሌሉያ። ትናንትና ሳምንት ነው መጣው። ቸርች መጥቼ ሊቆም አልቻልኩ። ሳጨበጨብ የሆነ እጄን ይዘኛል እዚህ ትከሻዬ ላይ የሆነ ነገር እንደተቀመጠ ይሰማኛል። ከዛ በኋላ ራስምታ ጠቅስ ያደረገኝ፣ ይሄ ምን ጉድ ነው? በጌታ በኢየሱስም ይሄማ ያ ጉድ አልፌ ያለሁ ዛሬ ደግሞ አታገኘኝም፣ እኔ እግዚአብሔር እንደፈለግኩ አመልካለሁ ብዬ ያወጅኩ። በጣም የሚገርም ወደ መዝሙር መጣና በቃ እኔ አላቅም፣ ራሴ ምን እንደሆንኩኝ አላቅም። በቃ አሁን እንዲህ ሚዘኝ ነገር እጀለቀቅና እያመለኩኝ የት እንዳለው ራሴ አላቅም። ከዛ በኋላ መዝሙር ካለቀ በኋላ ተስል እጅ እንደዚህ በቃ የሆነ እንትን ብሎ እምቢ አለኝ። ከዛ የእግዚአብሔር እጅ አገኘ በቃ ተቃጠልክ ብዬ እግዚአብሔርን ያመሰግን በተርኩኝ። ታክሲ ውስጥ እንደዚህ ያወራው ቤት ገባው። ቤት ከገባው ቁጭ ማለትና መኝታ ብቻ የሚታይ ልጆችም ሆነ መዝሙር ማንኛውም ነገር በቃ የማልፈልግ ሴትዮ ገባውና ቤት በቃ እራት ለማቅረብ ቡና አፊያፊ የሆነ ነገር እየተሰማኝ በቃ ውስጤ ደስ ደስ እያለ በቃ እኔ ለራሴ ገርሞኝ ለባለት ቤትም እንደዚህ ነው ብዬ አልነገርኩም። ምክንያቱም እኔ የመጣውበት መንገድ ይሄ ይሄ ጭንቀት በቃ ሁሉ ለእሱ ነግሬያለሁ። አሁን እግዚአብሔር ጨርሶ እስከሚፈውሰኝ ድረስ ምስጋና ስቆም ይሰማ እንጂ አላወራም። ቆይ እያልኩኝ ዝም ብዬ እየሰራሁ እያልኩኝ በቃ ውስጤ የሆነ ደስታ የተሰማ የሆነ ፍርሃት ሁሉ ነገር እየጠፋ ለቆኝ ሄደ። እግዚአብሔር ይመስገን አሁን ልጆችም ደስተኛ ናቸው፣ ባለቤትም ደስተኛ ነው። ክብር ለሱ ይሁን። ሃሌሉያ ታሱንታይ የነንሽ በለጠ ጌትታይስ የታይዶ ሳይ ሳርሳ አቦ ጌትታይ ሳፍያስ ተነሳክደይ